በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። እንኳን በሚያዚያ 24 ቀን ታስበውና ተከብረው እንደሚውሉ ለቅዱሳን በዓላት ለቅዱስ ፂና ሰማዕት ዓመታዊ የረፍት በዓል በሰላም አደረሳችሁ አደረሰን። ቅዱስ ፂና በቤተ ክርስቲያናችን በዚህ ስም የምጠሩ ቅዱሳን አሉ። ዛሬ የምናከብረው ሰማዕቱ ቅዱስ ፂና ነው። በዘመነ ሰማዕታት የነበረ ቅዱስ ኤስትሮስ የሚባል ደግ ጓደኛ የነበረው፣ ሁለቱንም እናቶቻቸው እንደሚገባ ያሳደጓቸው የሶስተኛው መቶ ክፍለ ዘመን ክርስቲያኖች ነበሩ። በወጣትነት ዘመናቸው በድንግልና ቅዱስ ፂና የሰራዊት አለቃ፣ ቅዱስ ኤስትሮስ ደግሞ የልብስ ዝግጅት ባለሙያ ነበሩ። ከሚያገኙት ገቢ ለዕለት ጉርስ ብቻ እያስቀሩ ለነዳያን ይመጸውቱ ነበር። በመከራ ዘመን ወይም ዘመነ ሰማዕታት ቅዱሳኑ ያላቸውን ሁሉ ለነዳያን አካፍለው በክርስቶስ ስም መሞት መርጠዋል። አስቀድሞ ቅዱስ ኤስትሮስ አንገቱን ተሰይፎ የክብር አክሊልን ተቀዳጅቷል። ሰማዕቱ ቅዱስ ፂና ባልንጀራው ኤስትሮስ ከተገደለ በኋላ ለ36 ቀናት በጨለማ እስር ቤት ውስጥ ከብዙ ስቃይ ጋር ቆይቷል። መከራን ቢያጸኑበትም በሃይማኖቱ ጽኑ ነበር እና እርሱንም በዚች ዕለት ገድለውታል። የግናቱ በቦታው ነበረችና መላእክት በክብር ነፍሱን ሲያሳርጉ ተመልክታለች። ፈጣሪ ከሰማዕቱ ክብር ያደላል። በሚያዝያ 24 ቀን የሚከበሩ ዓመታዊ የቅዱሳን በዓላት ቅዱስ ፂና ሰማዕት፣ አባ ሰኑቶዎስ ሊቀ ጳጳሳት፣ አባ ይድራ የደብረ ሲና ቅዳሴ ቤት ይታሰባሉ። ወርሃዊ በዓላት ደግሞ ቅዱስ አቡነ ተክለ ሃይማኖት፣ ቅዱስ አጋቢጦስ (ወይም ጻድቅ ኤጲስቆጶሳት)፣ ቅዱስ ክርስቶስ ሰምራ፣ ቅዱስ ሙሴ ጸሊም፣ ቅዱስ ቶማስ ዘመርአስ፣ ቅዱስ አብራሊዮስ ታላቁ፣ አራቱ ካህናተ ሰማይ (ወይም ሱራፌል)፣ አቡነ ዘዮሐንስ ጻድቅ (ኢትዮጵያዊ)፣ ይከበራሉ፣ ይታሰባሉ። ልጆች ሆይ እናንተ ከእግዚአብሔር ናችሁ። አሸንፋችኋልማል። በዓለም ካለው ይልቅ በእናንተ ያለው ታላቅ ነውና። እነርሱ ከዓለም ናቸው፣ ስለዚህ ከዓለም የሆነውን ይናገራሉ፣ ዓለሙም ይሰማቸዋል። እኛ ግን ከእግዚአብሔር ነን፣ እግዚአብሔርን የሚያውቅ ይሰማልና ከእግዚአብሔር ያልሆነ አይሰማንም። አንደኛ ዮሐንስ ምራፍ አራት ከቁጥር አራት ምስጋና ይሁን ለአብ ለወልድ ለመንፈስ ቅዱስ እስከ ዘላለሙ አሜን ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር ይቆየን።